በምን ምክንያት ነው የሞተችበት፣ ሰበብ ሲባል ምን ነው መኝታ ክፍላቸው ላይ መስኮት አለ። እዛ ላይ ያለው መስኮት መስታወቱን ስታጸዳን የሞተች። ምናምን ባካቸው እህቶቼ፣ ማለት ነው የትኛውም አረብ ሀገር ላይ የምትኖሩ እህቶቼ እባካቸው ይህንን ከማድረግ ተቆጠቡማና። አረቦቹ እንደሆነ ቤታቸው እንዲጸዳላቸው እንጂ ለእናንተ ህይወት መጥፋት ምክንያት ምንም ምን የሚያሳስባቸው ነገር ስለሌለ እናንተ ለነፍሳችሁ ፍሩ ማለት ነው። እህቶች ባካችሁ ጥንቃቄ አድርጉ። ይህንንም ቪዲዮ ላይክ፣ ሼር አድርጋችሁ ለሁሉም እህቶች እንዲደርስና ጥንቃቄ እንዲያደርጉ እንዲሁም ደግሞ ሌሎችም እህቶች እንዲማሩበት እናንተ ሁላችንም መጠቀም አለብን ብዬ ነው ማስበው። ሀባይቢ ማለት ነው ለእኛ የሚያስብን እኛው ራሳችን ካልሆንን በስተቀር ማንም ለእኛ መቶ የሚያስብልን እና የሚጨነቅልን የለው። እኛ በእኛው መመካከር አለብን ብዬ አስባለሁ። አሰላሙ አለይኩም ወረመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። አላህ ስብሐት ወታላ በእያላችሁ በሰላማችሁ ነው ያብዛልኝ፣ ሀገራችንም ሰላም አድርግልን ያልኩኝ። እንደተለመደው በአዲሱ ስቱዲዮ መጥቻለሁ ማለት ነው። እህቶቼ ባካችሁ እራሳችሁን ጠብቁ። በአሁኑ ሰዓት ላይ ደግሞ ዱባይ ሀገር እየተሰማ ያለው ነገር የቱ የዱባይ እህቶች አልቀዋል። ወላሂ በዚህ ሰዓት ላይ ደግሞ በዚህ ሰሞን ብቻ ሶስት ሰው እንደሞተ ነው የሰማሁት ማለት ነው። አንዷ በእንትን ጋዝ ፈንድዶባት፣ ሌላኛው አቶ ደግሞ ያው በዚህ በሁለት ቀን ብቻ ሁለት ልጆች ሞተዋል። ማለት ነው እህቶቼ፣ ለነብሳችሁ ተጨነቁ። እህቶቼ ራሳችሁን ጠብቁ። ወላሂ ስራ ላለመልቀቅ ወይም ደግሞ ስራ አጥቼ ወይም ደግሞ ቤት እቀመጣለሁ ብላችሁ መጥፎ በሆነ ቤት አትስሩ። ማለት ነው ወላሂ እባካችሁ እህቶቼ ተጠንቀቁ። እሱም ምንድን ነው አንዳንድ አረቦች ቤት እንትን በተለይ ደግሞ እንደዚህ ተከራይቶ የሚኖሩበት ቤት መስኮት ላይ ሀዲድ ነገር የለም እንትን ከኋላ እናንተን የሚጋርዳችሁ ነገር የለም ማለት ነው። እናንተ እዛ ከፎቅ ወታችሁ ወይም ደግሞ መሰላል ላይ ወታችሁ መስኮቱን ስታጸዱ አዳልጧችሁ ወይም ደግሞ አዙሯችሁ ልትወጥቁ ትችላላችሁ። ለምን እኛ በብዙ ነገር ተጎተናል። እኛ በብዙ ነገር በቃ ንፋስ ራሱ የሆነ ንፋስ እንኳን የሆነ ትንሽ ነገር እንትንገፋ ካደረገን እንወጥቃለን። በጣም ደክመናል። በጣም ጉልበታችን አልቋል። በሰው ሀገር ላይ የሀሳብ የጭንቀት የቤተሰብ የቤተሰብ ናፍቆት፣ እኛ በሰው ሀገር መቅረት ብዙ ነገር የሚያሳስቡን ነገሮች አሉ። ጤናችን ራሱ እንደ በፊቱ አይደለም። ስለዚህ ቤቶች ሊያዞራችሁ ይችላል። እዛ ላይ ቆማችሁ ስታጸዱ ሊያዞራችሁ ይችላል ማለት ነው። እንደዚህ ተለቅ ያለ ወይም ደግሞ በመሰላል ወጥቶ የሚጸዳ ወይም ደግሞ ከኋላ ሚጋርድ ነገር ሀዲድ ነገር ወይም ደግሞ እንደዚህ አሁን ለምሳሌ ምንድን ነው የሚባለው ሀዲድ እዚህ ሀገራችን ላይ አሁን ለምሳሌ እንትን አሁን ማንኛውም እንትን ላይ እኔ አሁን ያለሁበት ቤት አሁን መስኮቱ ላይ ከኋላ የሚጋርድ ነገር አለ ሀዲድ ነገር አለ ማለት ነው። እናንተ እንኳን አዙሯችሁ ወደዛ ብትወጥቁ የሚጋርዳችሁ እንዲወጥቁ የሚከለክላችሁ ነገር አለ ማለት ነው። አንዳንድ ቤቶች መስኮቱ እንዳለ ክፍት ነው። ወደዛ ብትወጥቁ እንዳለ ወደ ወደ ታች ነው የምትወርዱት ማለት ነው። እና እንደነገርኳችሁ መግቢያ ላይ ሰምታችኋል። ዱበይ ሀገር ነው እች ልጅ የሞተችው። የሞተችውም ደግሞ የእሱ የሴቷን መኝታ ክፍሏን እያጸዳች መስኮት አለ፣ ያንን መስኮት አጅ ብላት እንትን ወንበር ላይ ወጥታ እያጸዳች ነው፣ አዳልጧት ከመስኮቱ ወደ ታቸው ወደቀችው ማለት ነው። አስቡት እንግዲህ እንደዛ ሆና ስትወጥቅባቸው፣ ሴት ልጅቷን ገፍተዊ ጣሏት እዛው ላይ ራሷ ትብደቅ የሚታወቅ ነገር የለም ግን ቶሎ ብለው ማንም ሳያቅ ማንም ኤምባሲ መጥቶ እንኳን ሳያነሳት ማንም ሳያቅ አፈጣጥ ነው እንድትቀበር አድርጓል ማለት ነው። ለምን ይህንንም ያደረጉበት ምክንያት ይኖራል። ገብቷቸዋል። ራሳቸው እንኳን ገለዋት ሊሆን ይችላል። በምን ምክንያት ሞተች እንዴት ልትሞች አለች ተብሎ ሲጠየቁ ምንድን ነው ያሉት? ክፍላችን ላይ መኝታ ክፍል መስኮት አለ፣ ያንን መስኮት ስታጸዳ ወድቃ ሞተች ነው ያሉት። አስቡት እንግዲህ፣ ለምን ፈጠኑ? ለምን ወደው ማስቀበር አስፈለገ? ቤተሰቦቿ ሳያውቁ፣ ኤምባሲ ሳያውቅ፣ እንትን ሳይል፣ በምን እንደሞተች ሳይመረመር ሽፍንፍን አድርገው ወስተው እንደቀበሯ ሰምተናል ማለት ነው። እህቶቼ እባካችሁ ተጠንቀቁ። እህቶቼ በአሁኑ ሰዓት ላይ ብዙ እህቶች እየሞቱ ያለው አንድ ግማሹ ክፍል ውስጥ ጭንቅላቴ አመመኝ ብላ ገብታ ሞተች እየተባለ ልቧ ቆሞ ሞተ ይባላል። ብዙ ነገር እየተደረገን ያለው በአሁኑ ሰዓት ላይ ደግሞ አረቦች ራሱ ከፍተዋል በጣም ከሚባለው በላይ ከፍቷል። እኛም ራስ በራሳችን ተጨካክንናል። ችግር ደርሶባችሁ ራሱ ኤምባሲ ጋ እንኳን ደወላችሁ ስራ በዝቶብኛል ባካችሁ ድረሱልኝ ሲባሉ ራሱ ለስራ ነው የመጣችሁት አፋችሁን ዘግታችሁ ስሩ እየተባልን ያለ ነው ማለት ነው እና በጣም ነው ያዘንኩት በተለይ ደግሞ ዱባይ ሀገር አላቸው እህቶቼ በብዛት እየሞቱ ያሉት እህቶቻችን በምንድን ነው ጋዝ እየፈነዳባቸው ነው እየሞቱ ያሉት እና እባካችሁ ቆይ ቀጣይ እንትን እንሻለን ነገ ወይም ደግሞ ከተመቸኝ እንትን የጋዙን እንዴት ለምን በምን ምክንያት እቅርታ፣ ባይቢ ስልክ ገብቶብኝ ነው እና በምን ምክንያት እንደሚፈነዳ ምክንያቱን በቪዲዮ አድርጌ አሳያችኋለሁ። አሁን ግን ሴትዋም ስላለች ወደ ውጭ ወጥቼ ለመቅረጽ ስለማይመችኝ ነው ካሜራም ስላለ ታውቃላችሁ። እንደዚሁ ጋዝ ስቀይር እንዴት ለምን በምን ምክንያት እንደሚፈነዳ ነግራችኋለሁ ማለት ነው ቪዲዮም ሰራላችኋለሁ። ግን በመጀመሪያ ግን እባካችሁ ፍሩን አሁን ለምሳሌ ደግሞ የታችኛው ፍሩን ሲሎከስ ነው የሚፈነዳው ማለት ነው። የሚፈነዳበት ምክንያት ደግሞ ህጻናቶች ከፍተው ሊተውት ይችላሉ። እናንተ ሳታውቁ ሌላ ሰው ከፍተውት ተትቶ፣ በዛ ላይ ደግሞ ንፋስ ስለማይገባ ያ ጋዙ ታፍኖ እናንተ ከፍታችሁ ወዳው ንፋስ ምናምን ሳይገባበት ወዳው የምትሎክሱት ወይም ደግሞ ወዳው የምትወልቁት ከሆነ ይፈነዳል ማለት ነው። ለምን ታፍኖ የነበረው ጋዝ እሳት ሲያገኝ ወዳው ቦግ ነው የሚለው። በዛ ምክንያት ደግሞ እንዳለ እናንተ ላይ ነው እሳቱ የሚረጨው ማለት ነው። እና ሳታስቡ ትቃጠላላችሁ። እንዲሁም ደግሞ የፍሩኑ በር ራሱ ራሳችሁን መቶ ሊገላችሁ ይችላል ማለት ነው። እና መጥበኩም የሆነ ጠበብ ጠበብ ያለ ነገር ስለሆነ እንትኑ ሲፈነዳ እናንተ ሸሻለው ብላችሁ ስትሉ መካከል ላይ ደግሞ የሆነ ጣውላ ነገር አለ፣ ያ ራሱ መቷችሁ ህይወታችሁ ሊያልፍ ይችላል ማለት ነው። እና አሁን ዱባይ ሀገር ላይ በጋዝ ምክንያት የሞተችዋ እንትኑ ፍሩኑ ቦግ በሚልበት ሰዓት ገፍትሯት ከኋላ የነበረው ጣውላ ጭንቅላቷን መቷት፣ ነው እዛው ህይወቷ አለፈ እየተባለ ያለውና፣ እህቶቼ ራሳችሁን ጠብቁ። ወላሂ አላህ ይጠብቀን። ከአላህም በታች ደግሞ እኛ ሰበቡን መድረስ አለብን ብዬ ያስባለሁኝ። ሀባይቢ ራሳችሁን ጠብቁ። ወላሂ ላዚም እኔ ራሱ እዚህ ጋ በጣም ለህይወት እየፈራው ነው። ለምን ሀያ አራት ሰዓት መጥበቅ ውስጥ ነው የሚውለው። ሁለት ፍሩን ነው ያለው። በዚህ አሁን እኔ ጋር ካለሁበት ጋር ያለውን ፍሩን አለ፣ እሱ ደግሞ እንትን በጋዝ ነው የሚሰራው። በዚህም በኩል ያለው ሁሉም በጋዝ ነው የሚሰራው። ግን ከሀረባም አለው ጋዝም አለው እና በጣም ነው እየፈራሁ ያለሁት። በጣም የሆነ በቃ በተለይ ደግሞ በፍሩ በጋዝ መኪናት ጋዝ ፈንድቶባቸው ሞቱ ሲባል መጥበቅ ውስጥ የሚውለውና መጥበቅ ውስጥ ማንም የሚደርስልኛ ሌለው እኔ ብቻ ነኝ፣ ገብቷቸዋል በጣም ነው እየፈራ ያለሁት። እና አላህ ይጠብቀን። የሚጠብቃችሁም ሀባይቢ ራሳችሁን ጠብቁ። እንዲሁም ደግሞ ህይወታችሁን አደጋ ላይ የሚጥል ነገር አታድርጉማን አረቦቹን ለማስደሰት አረቦቹ ይቆጡኛል አረቦቹ የሆነ ካላደረግኩት ያባሩኛል ብላችሁ እያሰባችሁ እንትኑን በተለይ ደግሞ ድሪሻ ይሄ መስኮቱን ለማፅዳት የምትታገሉ እህቶቼ ወላሂ ላዚብ እናንተ ህይወታችሁ ከሚያልፍና ከምትሞት ወይም ደግሞ ጤናችሁ ላይ የሆነ ነገር ከሚደርስባችሁ ከዛ ቤት ወጣችሁ ወደ ሀገር በጤና ወደ ሀገር መግባት ማለት ቀላል ነገር አይደለም። ብዙ ቤቶች በእንትን ሬሳቸው ነው ወደ ሀገር እየገባ ያለው። በጤንነት ህይወቴን ለውጣ አለው እንዲሁም ደግሞ ቤተሰቤን ቀይራለሁ ብለው መጥተው በሙሉ ጤንነት በእግራቸው መጥቶ በሳጥን እየተመለሱ ነው ያሉት። ገብቷቸዋል። በጣም ነው የሚያሳዝነው፣ የእኛ ነገር በጣም እኔ ለህይወቴ ፈርቻለሁኝ። አላህ ወላሄ ምንም ነገር ሳልሆን ለልጆች አላህ በጤና ያገናኘኝም ያገናችሁ ያገናኛችሁም እናንተንም ማለት ነው። እና የአረብ ሀገር ሴቶች አላህ ይድረስልን። በቃ ከአላህ ውጭ ማንም የለንም፣ ማንም የሚረዳን የለም። የውስጣችን የሚያዳምጠን የለም እየለንም ስንል፣ እንዲሁም ደግሞ ችግራችን ስንናገር ራሱ እኮ የሚረዳን የለም። አስባችሁታል? እሁ ብሎ የሚያዳምጠን የለም። ሁሉም የራሱን ቁስል ብቻ ነው የሚናገረው። እኛን ቁስል የሚያቅልን የለም። እኛው ራስ በራሳችን ስደት ሀገር ላይ ያለን ራስ በራሳችን እንረዳዳለን እንጂ አሁን እኔ እዚ ጋ መጥቼ ለእናንተ እኔ አረብ ሀገር በቃኝ በጣም ነው በቃ እንትን ተስፋ ቆርጫለሁ ብዬ ስናገራችሁ እናንተ ትረዱኛላችሁ ለምን በኔ ቦታ ሆናችሁ ስላያችሁት ማለት ነው። የማንንም ቁስል የሚያውቀው እዛው ቆስሎ ያየ ሰው እና ታሞ ያየ ሰው የሰው ህመም ይረዳል። እንዲሁም ደግሞ ችግር ደርሶበት ያየ ሰው የሰው ችግርን ይረዳል ማለት ነው እና እህቶቼ፣ አላህ በያልንበት አላህ ይጠብቀን። በጣም ከብዶኛል ወላሂ። በዚህ ሰዓት ላይ ደግሞ በጣም ጭንቅላት ያመኛል። በጣም ጭንቅላት ያቃጥለኛል፣ ይወጋኛል የሆነ ጭንቅ ጭንቅ ጭንቅ ይለኛል። የሆነ በቃ ተስፋ እየቆረጥኩ ነው ያለሁት ወላሂ፣ ዲኔ ኢማኔ ራሱ እየደከመ ነው ያለው። ሀባይ ቢኔ ከእናንተ ለእናንተ፣ በአላህ ደብቄ እናንተን እዝጋ መጥቼ ጨዋ ጨዋ መጫወት አልድም። የውስጤን የሚያውቀው አላህ ነውን። ግን በጣም በብዙ ነገር እየተዳከምኩ ነው ያለሁት። እኔ በቃ ተስፋ እየቆረጥኩ ነው ያለሁት ወላሂ ነው ምላችሁ እህቶች፣ እስኪ በጣም ከባድ ነው። በተለይ ደግሞ እየሰማን እያየን ያለነው ነገር እንዲሁም ደግሞ ሀገር ገብተን ምንድን ነው የሚጠብቀን እያልኩ እያሰብኩኝ ወደ ሀገር ለመግባት አስቤ ራሱ ወላሂ እየጨነቀኝ ነው ያለሁት። ሀገር ገብቼስ እንዴት ነው የምኖረው? እንዴት ነው ከቤተሰቦች ጋር የሚግባበው? እዚህ እያለሁ ከቤተሰቦች ጋር ያልተግባባሁት ሀገር ገብቼ እንዴት ነው የምግባበው? እንዴት ነው የራሴ ህይወት የሚኖረኝ? ያሰብኩት ሁሉ አልተሳካልኝም። እንዲሁ በባዶ በባዶ በባዶ ነው ያለሁት እና ማታውን ሳልተኛ እንዲህ የተገላባበትኩኝ የስራይ ሰዓት ሲመጣ ነው እንቅልፍ የሚመጣው። ገብቷቸዋል። እና ወላይ ከባድ ነው። ሀባይ እስኪ አላህ ከጭንቅ ያውጣን፣ ያሰብነውን አላህ ያሳካልን፣ ከክፉ ነገር አላህ ይጠብቀን። ሰላማችሁ ይብዛልኝ። ወዷቸው አለው። እስኪ ዱዋ አድርጉልኝ፣ በዱዋችሁ አትርሱኝ። አላህ ያሰብኩትን እንዲያሳካልኝ እና በዲኔ እንዲያጠነክረኝ ሁላችሁም ዱዋ አድርጉልኝ። ሰላማችሁ ይብዛ።